መልካምነቷን አታወሩላትም። እኔ ሁሌ ወድሻለሁ ታውቂያለሽ ጉቺዬ፣ ምክንያቱም የመኖሬ ምክንያት ነሽ። አንቺ ባትኖሪ እስካሁን ልኖርም አልችልም፣ ምክንያቱም አስቸጋሪ ነው። ልጅ ይዘሽ፣ ሁለት ልጅ ይዘሽ እንደዚህ መከራ ላይ ወድቀሽ ተስፋ ቆርጥ ነበረ። ግን ቃልሽም ያበረታል፣ ንግግርሽም ያጠነክራል። ሁሌ ስትገቢ እኮ የምትናገሪያቸው ቃላቶች እኛን ይቀይሩናል ጉቺዬ ገንዘብ ብቻ አይደለም እኮ የምትናገሪው። እያንዳንድ ብዙ ጊዜ ለእናቶች የሆነ ነገር ትያለሽ፣ ሴቶች ከእኔ ተማሩ ምናምን ትያለሽ። በእያንዳንድ የሳቅሽ በምትናገሪው ውስጥ እራሱ ማለት ነው ትምህርት አለው። ሁሌ እንወስዳለን ትምህርት ከአንቺ ታውቂያለሽ። ትቀይሪናለሽ፣ ብርታት ትሆኝናለሽ። ለምን ብለሽ ነው እንባሽ የምታፈሺው? እንባሽን ማየት አንፈልግም ያንቺን እንባ ምክንያቱም አንቺ ጋር ስንመጣ ጠንክረን እንሄዳለን። ለካ እንደዚህ አለ እንላለን። ነገ ሳቃችንን ለቅሷችንን ለሚፈልጉ ሳቃችንን ለማሳየት እኮ ነው እየጣርን ያለ ነው። ያ በማን ነው? በአንቺ እኮ ነው። ጉልበት ነው የምትሆኝን እኮ ጉቺዬ። እና ለቅሶሽን ፈጣሪ አያሳየኝ፣ እምባሽን አያሳየኝ የኔ እናት፣ አታልቅሽብን በጌታ ሁሌም ደስተኛ ሁኚ ማለት አይደለም፣ ሰው ነሽና ይከፋሻል። ግን እምባሽን አታሳየን ፊት ለፊት እምባሽ ይጥለናል። ስለዚህ ጥንካሬ ሁን የኔ እናት እወድሻለሁ፣ ሁሌም ታውቂያለሽ። እግዚአብሔር ጤና እድሜ ከነመላ ቤተሰብሽ ጋር አንቺን የወለዱ ቤተሰቦች አንቺን የወለዱ እናትና አባት እድሜና ጤና ይስጣቸው የኔ እናት። በዛ ላይ ደግሞ ዛሬ ያደረግሽው ነገር በጣም በቃ ምን ብዬ ልንገርሽ የኔ እናት፣ ድሮም አከብርሻለሁ። የባሰ ደግሞ የሀገርሽ ልጆች ጠርተሽ አስከፍቻችኋለሁ ወይ ብለሽ መጠየቀሽ ትልቅነት ነው ጉቺዬ። ክርስቶስን ማንም አያደርግም። አይሽ አይደለ፣ የውልሽም ታስተምሪን አለሽ የምንለው እኮ የውልሽ፣ ጉጅዬ ስናጠፋ ብቻ ሳይሆን ሰዎችን አጥፍቻለሁ ወይ ብለን መጠየቅ እንዳለብንም እኮ እያስተማርሽን ነው። ስለዚህ የኔ እናት ኑሪልን፣ እግዚአብሔር ና ጤና ይስጥሽ። ውድድር ዳርግሻለሁ ታውቂ ያለሽ የኔ እናት የኔ ህይወት ቀያሪ ኑሪልኝ እናቴ። አይ ይሄ ቲንክ ዩን ዎርክ ጉቺዬ፣ እንዴት ዋልሽ እናቴ፣ እንዴት አመሻችሁ ሁላችሁም፣ ገስት ላይ የምታችም ያላችሁ የጉቺ ፋሚሊዎች። ጉቺዬ እንዴት ነሽ እናቴ? ሰላም ወንጌል ለን ዛሬ መድኃኒዓለም ነው ጉቺዬ። እኔ በጣም ነው የምወድሽ በጣም ነው የማከብርሽ። ጠንካራ ሴት ነሽ። በጣም ጠንካራ ሴት ነሽ። እንዳለግግርሽ ተጠንቀቀሽ ስለሰው ተጠንቀቀሽ ዳን ረፍተሽ መረዳት ያለበትን ዩሚኒሳት እንኳን ረፍተሽ ነው። ጠንካራ ሴት ነሽ። ስለዚህ በምንም አይነት ምክንያት ይሁን ምንም ምክንያት ይሁን ማልቀስ ካለብሽ ትንሽ አደባባይ ላይ የምትለች ማዘን ካለብሽ የአንቺን ደስታሽ ንግግርሽን ጠንካራነትሽን ነው የማውቀው፣ እና ከአንቺ ትምህርት የምወስደው ጥንካሬሽን ነው ስ በምንም አይነት ነገር ውስጥ ብትሆኝ መድሀኒዐለም ምን ያዥ እና ጠንካራውን እሺ። ጉቺ በጣም ሁሉ ወድሻለሁ፣ በጣም ነው የማከብርሽ። የእኔ ምርጥ እና በጣም ነው የምወድሽ። በእናትሽ ጉቺ ምንም ነገር ስትሆኝ ማየት አልፈልግም የእኔ ማር። እሺ፣ ጋይሶች ሁላችሁንም በጣም ነው የማመሰግነው ከጎኔ የሆናችሁ የወቀሳችሁኝንም ያበረታታችሁኝንም ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። ሁሉም ለበጎ ነው። እግዚአብሔር የተሻለ ቀናለው። ጥያቄም ተመልሷል። እንግዲህ በአጋጣሚ የተቀየማችሁኝ፣ ያዘናችሁብኝ ካላችሁ በድጋሚ ይቅርታ ጠይቄያለሁ። ከህዝብን የወጣሁትና እዚህ ያደረሰኝ ህዝብ ስለሆነ ይህን ህዝብ አሳዝኜ ከሆነ ይቅርታ ጠይቄያለሁ። የሀገሬ ልጆች ይቅርታ ጠይቄያለሁ። አላዘንብሽም ብላችኋል፣ እግዚአብሔር ይስጣችሁ። ይሄው ነው ያለው ነገር። ሁላችሁንም ወዳችኋለሁ። በጣም ነው የማከብራችሁ። ክፉ አይንካችሁ። ዛሬ መዳን ያለም ነው። ሪካርድ የምታደርጉ ልጆች ካላችሁ ፕሊዝ፣ ሪካርድ አድርጉ። የመጨረሻ መናገር የምፈልገው ነገር አለና እንደ ጉዳይ ይሄ ሪካርድ መልሼ ፖስት የማደርገው እንዲሆን ሪከርድ አድራጊዎች ካላችሁ ፕሊስ ሪከርድ አድርጉና ላኩልኝ። ካላችሁ አለን በሉኝ። ሪከርድ የምታደርጉ ልጆች አለን በሉኝ። ሪከርድ የምታደርጉ ልጆች ካላችሁ አለን በሉኝ። ቆይ ሊሸራረግላ ጊ ለሷል እስከዛውር ይመጣል ይባአቸ ሪካርድ የምታደርጉ ልጆች፣ መናገር የምፈልገው ነገር አለ። ገጽ ላይ ያላችሁ የሚወጣ አድርጉልኝ። አለን እያሉሽ ነው ጉቺ። ቆይ ይመጣሉ ሌሎች ያ ዋን ቱ ስሪ መጥቷል። ቲንኪው የምናገረው ነገር ስላለ ሪከርድ አድርጋችሁ ፖስት አድርጉት፣ ለኔም ሼር አድርጉልኝ። ዛሬ መዳን ያለም ነው በጣም ብዙ ጊዜ በተደጋጋሚ ሁል ጊዜ በህይወቴ በነበሩ ከባድም ቀላልም የጉብዝናም የድክመትም የለቅሱም የደስታም ሰዓት ሁሉ ያልተለየኝ አምላክ የምወደው ሁሌ ስሙ የምጠራው ሰማይና ምድር ነው የዘረጋ አምላክ መድኃኒዓለም ነው። ዛሬ በዕለት ቀኑ ይቅርታ መጠየቅ ያለብኝን ይቅርታ ጠየቅ ያለው አላጠፋሽም ካሉኝ ሰምቻ አለው አንድና አንድ ነገር ፍርዱን ለመድኃኒዓለም መተው ስለምፈልግ ነው እና አምናለው። ወይ በዕለት ወይ በአመት ወይ በወር ተአምሩን እንደሚያሳየኝ አምናለው በትክክለኛም ትክክልም ባልሆነ በእውነተኛም እውነትም ባልሆነ መንገድ እንድሸማቀቅ፣ እንድሰበር፣ እንድጠፋ የሞከራችሁ በአጠቃላይ የኔን የውድቀት መንገድ እኔ ከሚዲያም ለማጥፋት ይሁን እኔን ለማሸማቀቅም፣ ለማሳዘንም አስባችሁ ብዙ ያደረጋችሁ በአጠቃላይ ወንድም ሴትም ጠዋት ከቤተሰቦችም ተብሏል በስልክ የሚወዱኝ እኔን እንዲጠሉ የሚወዱኝ እኔን እንዲያጡ ለማድረግ የሞከራችሁ ሁሉ የምትወዱትን እጡ፣ የምትወዱትን እጡ፣ ህመሙ ይግባችሁ። መድኃኒዓለም ፍርዱን ይስጥ። ሳይውል ሳያድር ፍርዱን ሰጥቶ የኔን ስም ለማጠልሸት እኔን ለማቆሸሽ የሞከራችሁ ሁሉ በአደባባይ ቆሸሻችሁ፣ በአደባባይ ተጠልታችሁ። መድኃኒዓለም በለት ቀኑ ወይ በዓመት ወይ በዕለት ያሳየኝ። እኔን ዝቅ ለማድረግ ቤተሰቤን ለማሸማቀቅ እኔን በህዝብ ለማስጠላት የሞከራችሁ ሁሉ ተዋርዳችሁ ተጠልታችሁ መዳኔ ለሚያሳየኝ ፍርዱን ለፈጣሪ ትችዋለሁ። ሌላውን በይቅርታ ዘግቻለሁ። ፍርዱን ግን ሰማይና ምድርን ከዘረጋው አምላክ እጠብቃለሁ። እኔም ቤተሰቦቼ ለማዋረድ በተኬደው መንገድ ሁሉ የተባበራችሁ የቆማችሁ፣ የተቸገራችሁ፣ የተጨነቃችሁ ሁሉ ፍርዱን ከመድሃኒዓለም ትችዋለሁ። ሳይውል ሳያድር መድሃኒዓለም ያሳየኛል። በጣም በጣም ንማም ነው እዚህ ያደረሰኝ እሱ ነው። ስለዚህ ከመድሃኒዓለም መልስ እጠብቃለሁ። ሌላውን ነገር ሁሉ ትቻለሁ። እኔ ይቅርብያለሁ። ፈርቼ ማላቅም ፈርቼም አይደለም። ከዚህ በላይ የሚያስኬድ ምንም ነገር የለም። ግን ፍርዱን ለመድሃኒዓለም ትቻለሁ። ይህንን ፖስት አድርጉልኝ። የተአምራቱ ቀን ደርሶ ያሳየኝ ቀን መልሼ ፖስት አረገዋለሁ። ለአሁኑ ግን በዚህ ዘግቻለሁ፣ ጨርሻለሁ። ኢንጋይሶች ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክፉ አይንካችሁ። በቪዲዮ ያልወጣችሁ ገስት ላይ ገብታችሁ ድምጻችሁ ያልተሰማ ያልታያችሁ፣ ያልታወቃችሁ ሰዎች ዛሬም ነገም ወደፊትም አትውጡ፣ አትታዩ፣ አትውጡ። ሚዲያ ያላችሁን መልካሙ ማንነት ይወስድና የሌላችሁን ማንነት የሚሰጥ ስለሆነ አትውጡ። መልካሙን ነገራችሁ እንዳይጠፋባችሁ መልካሙ ነገር እንዳይወሰድባችሁ አትውጡ። ይህንን ነው የምለው። ሁላችሁንም እወዳችኋለሁ እግዚአብሔር ያክምርልኝ ክፉ አይንካችሁ። ኢትዮጵያውያን፣ ኤርትራውያን በአጠቃላይ በጣም ነው የምወዳችሁ። ይህንን ለማለት ነው። አመሰግናለሁ። ጋይዞች፣ ጨርሽ ያለው የምትሉት ነገር ካለ ገስት ላይ ያላችሁ ሰዎች ይህንን ነው የምለው። እጂ በቃ እኔም ብዬ ሉታ ጉቺዬ እንወድሻለን። እኛም ቀጠሩ መለክተን የሰጠሻቸው ከተቀጡበት በቃ ይሄ በቂ ነው ለነሱ ያልሻቸው ነገር የተናገርሽው ነገር በቂ ነው። ጆሮ ላለው ሰው ከሆነ መማር የሚችል ሰው ከሆነ በቃ ይሄ መልካም ነው፣ ትልቅ ነገር የተናገርሽው ጉቺዬ። ምንም እንዳይከፋሽ አሁንም ከጎንሽ ነው ሁላችንም። ሁሉም የኢትዮጵያ ሕዝብ ይወድሻል። ድሬዎችም አለን ከጎንሽ ነን፣ እንወድሻለን። ፈጣሪ ደግሞ ከዚህ በላይ የሰው ሞደል ጨምሮ ይስጥሽ እናቴ አምችዬ ልብሽን ያቆይልሽ መልካም ልብሽን ዘላለም ያቆይልሽ። የኔ ቡቡ የኔ ሆዴ ቡቡ የኔ ሆዴ ባሻ ጉቺ እወድሻለሁ እናቴ፣ እንዳይከፋሽ ሁሌም ከጎንሻለሁ እናቴ፣ እንዳይከፋሽ እንወድሻለን። ለመድኃኒዓለም ስጪ እነሱን፣ ፍርዱን ከመድኃኒዓለም የአመቱ ቀን ነው። በአመቱ ቀን ዛሬ እዚህ ጋር አሰባስቦና የአመቱ መድኃኒዓለም እንግዲህ ሀቅሽን እውነትሽን ያውጣልሽ። ክፉ ላሰቡልሽ ክፉን ውሰዱት እራሳቸው። አንቺ ግን ደምቀሽ ከፍ ብለሽ ወርቅ ሆነሽ እኒሽ እችን ቀን ደግሞ ትናንት እንዲህ ነበር ብለን የምናወራበት ቀን ይመጣልና፣ ምንም እንዳይከፋሽ እናቴ መድኃኒዓለም አሁንም ይጠብቅሽ። ከለላ ጥላ፣ ከለላ ሆኖ ከፊትሽ ይጠብቅሽ። ጉቺ ይወድሻለ እናቴ። እሺ፣ ኑሪልኝ የኔ ፍቅር። ሁላችሁም ወዳችሁ ነፍጠኛዬ፣ ቻው እናቴ። እሺ፣ ጉቺነት የኔ እናት፣ እኛም እንወድሻለን ኑሪልን የኔ ቆንጆ ልብሽን አይቀይርብን። ሁሌም የዋኋን ደጓን ሩርኋን ያኑርልን። እድሜና ጤና ይስጥሽ። በጣም ወድሻለሁኝ፣ አከብርሻለሁ። የኔ ሰው አክባሪ፣ የኔ ሰው ወዳድ ኑሪልን። የኔ እናት አትጥፊብን። እምባሽን አታሳይን። ውድድ አደረግሻለሁ። ደህና አደሩልኝ ሁላችሁ። መሲ አውሪ እንጂ እንዴት ዋላችሁ? ያው እኛ ከታችንን ስንሰማ ነበር የዋል ነው። ይቅርታ ጉቺ፣ እኔ ይቅርታሽን አልቀበልም። ግልጽ ስለምናገር ነው። ይቅርታሽን አልቀበልም። ጉዳዩን በፍርድ ቤት እራሱ ቢታይ እኔ ደስተኛ ነኝ። በተለይ አንቺና የሚጣ ጉዳይ ማለት ነው። ነፍተኛ አንቺ ሾካካ እኛ ሳታማክሪ ገዝት ላይ የቀርታ አድራጊ የሆነች ተቀምጠሻል። እሱም በቤት ሄድበታለው። ጉቼ እኔ አላደረግኩልሽም። የቀርታ እች ልናገባት እኛ አላደረግንም። ያላደረግን ብዙ አለን። እኛ ደግሞ ተደራጅተን አጀንዳውን አንተውም፣ አጀንዳውን እንቀጥልበታለን። አመሰግናለሁ ለሰጣችሁየድነ ነው ሚስት ማልገዛ ሊወጣ ስለሆነ አሁን ሰዓት የለኝም። ቸው ሽ ጋይስ። ጉቺ ምርጥ መድኃኒተ ዓለም ያሰብሽውን ሳይሆን ካሰብሽው በላይ ነ መረቃት አልችልም። ካሰብሽው በላይ መድኃኒተ ዓለም ከጠየቅሽው በላይ መድኃኒተ ዓለም ስጥሽ፣ እድሜና ጤና ይስጥሽ፣ የሰው ፍቅር ስጥሽ ቤተሰብሽን ልጅሽን መድኃኔዓለም ይጠብቅልሽ፣ እዚህ ወዳጆችን ያብዛልሽ። መድኃኔዓለም አቅና ፍርደኛ ነው፣ ለሱ ፍርዱን እንተዋለን። እግዚአብሔር ያክብርልን። እኔ ወድሻለሁ። በጣም ነው ወድሽ፣ በጣም ነው ማደንቅሽ። የኔ አክባሪ ኑሪ ልኝ ውድድ አርግሻለሁ። መልካም ምሽት ንልሽ ኔ ቆ ባይ፣ ሁላችሁም ነፍጣኛ ባይ፣ ሁላችሁንም ባይ፣ ብያለ ባይ፣ ኔ ቆ። ሰላም ሁኑ ጋይስ። ደክሞኝ ያለው ወጣ ነው። ወዳችኋለሁ ትጂዬ፣ በጣም ነው የማመሰግነው። ነፍጠኛ ሀገሬ፣ ከታችም ያላችሁ ሁላችሁንም በጣም ነው የማመሰግነው። ክስትዬ እንግዳ ስላለ ነው። በጣም ይቅርታሽ። ባይዛዌ ዚስ ዴስ በጣም የደወላችሁ ያወራችሁኝ፣ ከጎኔ የነበራችሁ፣ ቪዲዮ የሰራችሁልኝ አለን፣ በርቺ ምንም ነገር አልተፈጠረም ያላችሁ ሁላችሁም፣ ከጎኔ የነበራችሁ በጣም ነው የማመሰግነው። የቅርብ መስላችሁ የሩቅ የሆናችሁ በዚህ አጋጣሚ ሳልናገር አላልፍም። እኔ ክፉ ቀና ይህን አይደለም ከባድ ጊዜ በህይወቴ ማልፍ ጀግና ሴት ነኝ። እንድታውቁ የምፈልገው ነገር የእናንተ ስልክም አይጠበቅም የምጠብቅም ሴት አይደለሁኝም። ግን የቅርብ መስላችሁ ቤተሰብ መስላችሁ የከረማችሁ ወዳጅና ጠላቴን ያየሁበት የለየሁበት ጊዜ ነው እና ርቀታችሁን ያሳያችሁኝ ከሩቅ ቆማችሁ ውድቀቴን ስጠብቁ የነበራችሁ ወድቄ አላውቅም፣ አልውድቅም ስወድቅም መነሳት የሚባል ነገር እንዳለ አውቃለሁ። የተሸነፍኩ ይመሰላችሁ፣ ያበቃልኝ ይመሰላችሁ። የሚዲያ ግርግር አይደለም፣ የህይወት ግርግር አያናውጠኝም። ከኔ ጋር ያለው ከሁሉም ይበልጣል። ዛሬም በመድኃኔዓለም በዓለ ተቀኑ ይህን የተናገርኩበት ምክንያት አድርጎ ሆኖ እንደሚያሳየኝ ስለማቅ ነው። ተፈጥሮ ይኸው እንዲህ ብዬ ነበር፣ ለሱ ሰጥቼው ነበር ፍርዴን አግኝቻለሁ እምልበት ቀን ሩቅ እንዳልሆነ ስለማቅ ነው። ከቅርቤ የነበራችሁ ሁላችሁን አመሰግናለሁ። ስታማክሩኝ፣ ስታወሩኝ፣ ስደውሉልኝ፣ አይዞች ስትሉ የነበራችሁ ሁሉ ሁሌም ከጎኔ ናችሁ። የማልፈልጋችሁን ግን አስወጥቻለሁ። ከዳር ቆማችሁ ምን ተፈጥሮ ይሆን እያላችሁ ስታዩ የነበራችሁ ናው ኦሎብት ሰድን እዚህ ጋር መታችሁ፣ ጓደኛ ለመምሰል፣ ቤተሰብ ለመምሰል፣ የቅርብ ሰው ለመምሰል እንዳትሞክሩ አምደን። ስለዚህ ጥሩ ነው አንዳንዴ ጋይስ እግዚአብሔር የሚፈትናችሁ ለበጎ ነው። ብዙ ጊዜ ብያቸዋለሁ። ለኔ ይሄ የበረከት ጊዜ ነው። የበረከት ጊዜ ነው እንዳትሳሳቱ። የበረከት ጊዜ ነው። እየባረከኝ ነው። በምን የማታስፈልጉኝን ሰዎች ከሕይወቴ ቀንሶ እየባረከኝ ነው። ለእኔ የበረከት ጊዜ ነው። በደንብ አዳምጡ። እየተባረኩ ነው። እየተሰደብኩ እየተወገርኩ እየተንቋሸሽኩ ከመሰላችሁ ተሳስታችኋል። በሕይወቴ የማታስፈልጉኝን ሰዎች እያሳየ እየቀነሰልኝ ነው። እየተባረኩ ነው። የማታስፈልጉ ሰዎች ከህይወት የተቀነሳቸዋል። እየባረከኝ ነው እያልኩሽ ነው። እየተባረኩ ነው። በምን የማያስፈልግን ሰው ከህይወት የቀንሶ እየባረከኝ ነው። ስለዚህ አይዞሽ ያላልሽኝ ያላ በረታሽኝ የራቅሽኝ የመሰለሽ አ ከህይወት የተቀንሰሻል። እኔ ተባርክ ያለሁ ተባርክ ያለሁ። እግዚአብሔር ጭንብላችሁን እየገለጠ ማን ምንነትሽን እያሳየኝ ነው። ስለዚህ ሚዲያ ላይ ሰውን ሰው ሰብሰብ ሲል ምናምን ለመምጣትም ለማውራትም ለመግባትም እንዳትሞክሩ፣ ጨርሻለሁ። ይህንን ነው የምለው። እና አመሰግናለሁ ጋይሶችዬ ስራ ነኝ

የሆነ ጉዳይ ያለኝ አለ። እኔ ሮች ለወጣ ነው። ማርያም አስቸኳይ ጉዳይ በጣም በጣም ጀግና በጣም ጎበዝ ልጅ ነችና በጣም ሰውን የምታከብር፣ በሚሰራው ምን በሚለው ማደውልላለሁ ይደውል። ስለዚህ እኔም ከጎንሽ ነኝ አይዞሽ ለማለት ነው ውዴ። ነገሮች በሙሉ ያልፋሉ፣ ሁሉም ለበጎ ነው ውዴ። እና በዛን ያክል እንዳይሰማሽ ለማለት ነው።